ላለፉት 15 ሳምንታት ወይም ደግሞ ከአራት ወራት በላይ ስናቀርብላችሁ ለነበሩት የቪዲዮ ኤክስፔሪያንሳችንን ሼር ለማድረግ የራሴን ባክግራውንድ ኤክስፕላን ለማድረግ እንደዚሁም ደግሞ ከእናንተ ሀሳብ፣ አስተያየት ለመቀበል የቻናላችንን ስም ቀይረን በአዲስ ኮንተንት እንደምንመጣ ለማሳወቅ እንደዚሁም አዲስ ስቱዲዮ እያስተካከልና እያደረግ እንደሆነ ለማሳወቅ እንደዚሁም ዳሽ ቢዝነስ ግሩፕ የሚባል ድርጅት መሰረተን በአግሪካልቸር በቴክኖሎጂ እንደዚሁም ደግሞ በኦንላይን ሾፒንግ ሶሻል ሚዲያ ላይ የሚሰራ ድርጅት ማቋቁመናል ማለት ነው። ይህንን ለመግለጽ ኤክስፕሌን ለማድረግ ነው ማለት ነው ዛሬ የመጣሁት። እንግዲህ እስካሁን ድረስ ስትደግፉ ስታግዙ የነበራችሁ ሁሉ ከልብ እናመሰግናለን። እንደዚህም ደግሞ ሳትደግፉ የነበራችሁ ከልብ እናመሰግናለን። ወደፊት ደግሞ በተሻለ ስንሰራ አብራችሁ እንደምትሆኑ እምነት አለኝ። ሰላም ሰላም፣ እንዴት ናችሁ? እኔ አሸናፊ ነኝ። እንግዲህ እንደተለመደው ዛሬም በሌላ ቪዲዮ መጥተናል ማለት ነው። ዛሬ ለየት ባለና ወጣ ባለ ቪዲዮ የመጣ ነው ማለት ነው። እንደተለመደው መሰል ተመሳሳይ ቪዲዮዎችን ወይም ደግሞ ለእናንተ ጠቃሚ ነው መልካምን የምንለውን ቪዲዮ ሳይሆን ይዘን የመጣ ነው። ላለፉት አስራ አምስት እንደዚሁም ደግሞ ላለፉት አራት ወራት በተከታታይ ለእናንተ እሁድ ሶስት ሰዓት ላይ ስንለቅ የነበረው ተከታታይ ቪዲዮችን ማለት ነው። ዛሬ እንግዲህ ለየት ባለ ቪዲዮ መጥቷል። ጃሬ እንግዲህ ምንድን ነው የፈለግነው ላለፉት አራት ወራት ወይም ደግሞ ተከታታይ ከአስራ አምስት ሳምንታት በላይ ስንሰራ በነበረው ቪዲዮ ሀሳብ አስተያየታችሁን ለመውሰድ እንደዚሁም ደግሞ ተጨማሪ ምን ማድረግ እንዳለብን በዛ ባለፉት አስራ አምስት ሳምንታት የሰራናቸው ቪዲዮ ምን ይመስላሉ እንደዚሁም ደግሞ ራሴንም በደንብ ለማስታወቅ አላስታወቃችሁ ነበረ ቪዲዮውን ሲጀምር እንደዚሁም ደግሞ ከእናንተ ግብዓቶችን ለመውሰድ ጠቃሚ ሀሳቦችን ለመውሰድ ይህንን ቪዲዮ እንግዲህ ለመጀመሪያ ጊዜ የምታዩ ሰዎች ካላችሁ አትሊስት አንድ ወይ ሁለት ቪዲዮችን እዩና ሀሳብ አስቴታችሁ ይሄ ቪዲዮ እንደዚህ ቢስተካከል፣ ይሄ እንደዚህ ቢጨመር ብላችሁ የምትት አስተያየት ካላችሁ ስፔሻሊ ደግሞ ሻል ያላችሁ ዩቱበሮች ሻላችሁ ካላችሁ የእኛን ቪዲዮ በማየት ሀሳብ አስቴታችሁን ብትሰጡ ለእኛ ጠቃሚ ነው ማለት ነው። ሞሮፍ ደግሞ በቀጣይ በተሻለ ስቱዲዮ ላይ አድርገን ደግሞ ሞሮፍ የቻናላችንን ስም ቀይረን ወደ ተሻለ ወደ ፖድካስት አድርግተን ለእናንተ የበለጠ አስተማሪና ጠቃሚ ነው የምንላቸውን ቪዲዮዎች ለማምጣት እንግዲህ ዝግጅት እያደረግን እንገኛለን። በአሁኑ እንግዲህ በአዲስ ስቱዲዮ ሴታፕ እያስተካከልን ስለሆነ፣ ቀጣይ ደግሞ ወደ ተሻለ ስቱዲዮ በተሻለ አቀራረብ፣ በተሻለ ሳውንድ፣ በተሻለ ኮንተንት እንመጣለን የሚለውን ለማሳወቅን ያህል ነው። እንግዲህ የእኛ ሰብስክራይበሮች ወይም ደግሞ ተመልካቾቻችን እንግዲህ ላለፉት አራት ወራት በሰራናቸው ቪዲዮዎች በጣም ጥሩ ተመልካቾችን እያፈራን ሞሮፍ እያደግን እየመጣን ነው ማለት ነው። ላለፉት ሳምንታት ከሰራናቸው ቪዲዮዎች መካከል ስለ ኮንስሽስ ኤንድ ሰብኮንስሽስ ወይም ደግሞ ስለ ንቁ እንደዚሁም ደግሞ ድብቁ የሆነ አእምሯችን ክፍል አንስተናል። ስለ አራቱ መሰረታዊ የሆኑ የፕሮብሌም ሶልቪንግ ቴክኒክሶችን አንስተናል። እንደዚሁም ደግሞ ስለ ኮንፊደንስ ወይም ደግሞ እንዴት ነው ኮንፊደንሳችን የምንገነባው፣ ኮንፊደንሳችን እንዴት ማሳደግ እንችላለን የሚለውን ነገር ማንሰታናል። እንደዚሁም ደግሞ ስለ ሼር፣ ስለ አክሲዮኑ፣ ስለ ኮመን ስቶክ፣ ስለ ፕሪፈርድ ስቶክ፣ ቴሌ ምን ያህል ፕሮፊቶችን እያገኘ ነው፣ ከቴሌ የምንገዛው አክሲዮኖች ምን ይመስላል የሚለውን በአጠቃላይ ስለ አክሲዮን ዳሰናል። እንደዚሁም ደግሞ ስለ ስሞል ቢዝነሶች ዲጂታል ማርኬቲንግ ተጠቅመው እንዴት አድርግተው ንግዳቸው ማሳለፍ እንደሚችሉ አንስተናል። ዲጂታል ማርኬቲንግ ማለት ምን ማለት ነው? ሼርስ ማለት ምን ማለት ነው? እንደዚሁም ደግሞ ስለ ኮንፊደንስ የሆነ ሳይኮሎጂ ወይም ደግሞ ሳይኮሎጂያችንን እንዴት አድርግተን ኮንፊደንስ ማድረግ እንደምንችል ወይም ደግሞ ኮንፊደንስ ነው አንድ ሰው ስንል፣ ምን አይነት ሳይኮሎጂ ያለው ወይም ደግሞ ምን አይነት የስነ ልቦና ጥንካሬ ያለው ምን ምን ነገሮችን ሲያሟላ ነው አንድ ሰው ኮንፊደንስ ነው የምንለው፣ ከሳይኮሎጂ አንጻር ምን ይመስላል። እንደዚሁም ደግሞ ስለ አካውንቲንግ ፎር አካውንቲንግ ቤዚክ የምንላቸው ፖይንቶች፣ ስለ ባላንስ፣ ስለ ኢንካም ስቴትመንት ስቴትመንት እንደዚሁ ደግሞ ስለ ካሽ ፍሎ አንስተናል። እንደዚሁም ሌሎችን ሀሳቦችን አንስተናል። ስለ ሰቨን ቤዚክስ ኦፍ የመጽሐፍ ላይ ያገኟቸው ሰባት ምርጥ የሚባሉ ሀሳቦችን አንስተናል። በእንደዚህ እና ሌሎችን መሰል የሆኑ ቪዲዮዎችን አንስተን እውቀት አስተያየታችንን ሼር ስናደርግላቸው ወይም ስናካፍላችሁ ቆይተናል ማለት ነው። እንግዲህ እኔ የማታውቀኝ ካላችሁ አሸናፊ ብርሃኑ ይባላለሁ። የራሴን ባክግራውንዴ እንደዚሁም ደግሞ ልምዴን ላካፍላችሁ። ስሜ አሸናፊ ብርሃኑ ይባላል። በአካውንቲንግ ን ፋይናንስ ቤይ ዲግሪ ወይም የመጀመሪያ ዲግሪ አለኝ። እንደዚሁም ደግሞ ጎን ለጎን በሴኩሪቲ ካሜራ በመኪና ጂፒኤስ ወይም ደግሞ ካር ትራከር ወይም ደግሞ የመኪና ጂፒኤስ ስኪል ነኝ። እንደዚሁም ደግሞ በሊደርሺፕ፣ በቤዚክ ኮምፒውተር ስኪልስ እንደዚሁም በኮሚኒኬሽንስ ሞሮፍ ስኪል ነኝ። እነኛ ነገሮች ላይ እሰራለሁኝ። በተጨማሪ ደግሞ ዳሽ ቢዝነስ ግሩፕ የሚባል ካምፓኒ አለን። በዛ ቢዝነስ ግሩፕ ስለ አግሪካልቸር ቴክኖሎጂ፣ እንደዚሁም ኦንላይን ሾፒንጎችን እንሰራለን ማለት ነው። በዚህም ዙሪያ አብረን መስራት እንችላለን። ሞሮፍ ደግሞ ቤዚካሊ የመጣንበት ዋና ዓላማው በዚህ ዩቱብ ቻናላችን ሀሳብ አስተያየት እንድሰጡን ሞሮፍ ደግሞ ቀጣይ አሻሽለ መምጣት ያለብን ማሻሻል ያለብን ነገር ሀሳብ እንድሰጡን ስለደገፋችሁን ሰፖርት ስላደረጋችሁን ቴንኪዩ ልንል ያልደገፋችሁን ሰፖርት ያላደረጋችሁንም እነሱንም ቴንኪዩ ለማለት ሞር ኦፍ ደግሞ የተሻለ ቪዲዮ በቅርበት ለማምጣት የተሻለ ስቱዲዮ እያስተካከለን ሴት አፕ እያበጀን ነው። እንደዚህ ደግሞ በካምፓኒ ፎርም አድርገን አዲስ ቢዝነስ መስርተናል ማለት ነው። ባሳለፍናቸው ቪዲዮዎች፣ በሰራናቸው መልእክቶች፣ ባስተላለፍናቸው ናቸው ሀሳቦች እናንተ ማስተባ ሀሳብ አስተያየታችሁ እንድትሰጡን የኔንም ባክግራውንድን እንዳካፍላችሁ እኔ ምን አይነት ሰው ነኝ፣ ማን ነው እነኝህ ቪዲዮዎች እያሰራጨልን ያለው። ኦብቪየስሊ አንድ ሰው ባክግራውንዱን ኤክስፕሌን ማድረግ አለበት፣ ኦብቪየስ ነው። ምክንያቱም የሆነ ሰው ከሚያነሳቸው ሀሳብ ወይም ኮንተንቶች አንጻር ማን ነው፣ ምንድን ነው የሚለውን መታወቅ አለበት። ስለዚህ ራሴንም ገለጭ፣ የቀረብናቸው ቪዲዮዎች ምን ይመስላሉ የሚሆን ሀሳብ አስተያየት ለመውሰድ እንደዚሁም ደግሞ በቀጣይ ስለምናስተካክለው ስቲዲዮ በተሻለ ለመቅረብ ከእናንተም ድጋፋችሁን ሀሳይታችሁን ለማግኘት ሞሮፍ ደግሞ ሰፖርት እንድታደረጉ የተሻለ ስቲዲ ዩቱበሮች ስፔሻ ካላችሁ ደግሞ እናንተ ሀሳብ አሳየት እንድትሰጡን ለማለት ነው። በዛ ቪዲዮ የመጣ ነው ማለት ነው እንግዲህ ቀጣይ በተሻለ ቪዲዮ እንመጣለን ማለት ነው። ለአሁኑ እንግዲህ ካለን አጭር ጊዜ አንጻር የኛንም ባክግራውንድ ያሳለፍናቸውን የቪዲዮ ኤክስፔሪያንሶቻችንን ልምዶቻችንን ያለፍንበት የተሻለ ከዕለት ዕለት እየተሻለ የቪዲዮ አቀራረጽ ከሳውንድ አንጻር እያስተካከልን መተናል ማለት ነው። እንግዲህ ይህንን ቪዲዮ ዛሬ የቀረጽኩት ያለንን ሀሳብ አስተያየት፣ እንደዚሁም ደግሞ ከእናንተ ለመቀበል ድጋፋችሁን ለማመስገን፣ በአዲስ ፎርማት ወይም በፖድካስት መልክ ለመምጣት በቀጣይ እያቀድን ነው፣ እሱንም ለማሳወቅ ነው ማለት ነው። እስከዛሬ ድረስ ድጋፋችሁ ላይ ያልተለየን ሰፖርት ስታደርጉ ስትደግፉን ለነበራችሁ ሁሉ ምስጋና ታላቅ ትልቅ ነው። እኔ አሸናፊ ብርሀኑ ባህላለው። ቀጣይ እንግዲህ በተሻለ ቪዲዮ በተሻለ ሀሳብ እንገናኛለን። እስከዚያው ድረስ ሰላም።